ለመላው የእስልምና እምነት ተከታዮች ዘንድ እንኳን ለአንድ ሺህ 446ኛው የኢድ አል አድሃ አረፋ በዓል አደረሳችሁ። ጠናስጥልን ሰላም፣ በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምንቆያችሁ፣ አንድ ሰዓት ነው። ሁለተኛው ምዕራፍ ኢቲቪ ዜና 57 ተመልሷል። አበይት ነጥቡን በቀጥታ አንድ ሺህ 446ኛው የኢድ አል አድሃ አረፋ በዓል በመላው ኢትዮጵያ ተከበረ። ሰለሞን ኃይለ ኢየሱስ ነኝ። አብራችን ቆዩ። በቅድሚያም 1446ኛው የኢዳል አድሃ አረፋ በዓል በሰላት ስግደት ከተለያዩ አቅጣጫዎች የመጡ የእምነቱ ተከታዮች በተገኙበት በዚህ በአዲስ አበባ ስቴዲየም በድምቀት ተከብሯል። በሥነ ሥርዓቱ ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሼክ ሃጂ ኢብራሂም ቱፋም ተገኝተዋል። ህዝበ ሙስሊሙ 1446ኛውን የኢዳል አድሃ አረፋ ስግደትን ለማከናወን ከየአቅጣጫው በማለዳው ነበረ ወደዚህ ወደ አዲስ አበባ ስቴዲየም የተመመው። አረፋ የመስዋዕትነት በዓል ነው ያሉት ሀጂ ጣሃ ሀሩን ትናንት ሀጃጆች አረፋ ተራራ ላይ ቆመው በአንድነት ዘር፣ ቀለም፣ ቋንቋ ሳይለያቸው ፈጣሪያቸውን አወድሰዋል ጸሎትም አድርገዋል ሲሉ ገልጸዋል። እዚሁ ጉዳይ ላይ እንቆያለን። የተወደዳችሁ ኡስታዝ ያሲን ኑሩ ተጨማሪ ምላሽ እና ማብራሪያ እንዲሰጡን በቀጥታ መስመራችን ላይ ይገኛሉ። ኡስታዝ ያሲን ኑሩ የእስልምና እምነት አስተምህሮ መምህርና ተመራማሪ ናቸው። ለጊዜዎት አብዝቼ ነው ማመሰግነው። ኡስታዝ ያሲን እንኳን አደረሰዎት ብያለሁ። የኢድ በዓል አከባበር ምን ሃይማኖታዊ ገጽታ ነበረው? ዛሬ በመላው ኢትዮጵያ ሲከበር ከሱን ጀምር። እስኪ አመሰግናለሁ ወንድሜ ሰለሞን። በመጀመሪያ ለእምነቱ ተከታዮች ማጠቃላይ እንኳን ኢድ አድሃ በዓል እንኳን አደረሳችሁ ማለት እወዳለሁ ዒዱ የሰላም የደስታ የፌሽታ የአብሮነት እንዲሆን ምኞቴን እገልጻለሁ የዒዱ አከባበር በተለያዩ ሚዲያዎችም ላይ እንደተከታተል ነው እጅግ በጣም ደስ የሚል የተለመደው የእምነቱ ሴት የተጠበቀበት ኢትዮጵያዊ ጨዋነት የታከለበት እጅግ በጣም ማራኪና ደስ የሚል ነበር በሁሉም ክፍለ ሀገራቶች ፕሮግራሙ ተደርገዋል። የተለመደውን ከፍታና ግርማ ይዞ ተከናውኗል። ገልጹ ተካታይ ቀናት አብሮነቱ አንድነቱ ሰላሙን አስጠብቆ ያው ኢስላም ሰላምም እንደሆነ ስለሚታወቅ የሚከበር በዓል እንደሆነ ይታወቃል። ና የእምነቱ በሌላ መንገድ ደግሞ የመረዳዳት አስተምህሮ አለ። ስለዚህ ከዚህ አንጻር ህዝበ ሙስሊሙ በዓሉን ሲያከብር ተከታታይ ጊዜያቶች አሉ ደግነቱ ውዝነቱ እንዲቀጥል በምን መንገድ ነው ማክበር የሚጠበቅበት ብለት ምን ይሉኛል እንደምታውቀው ወንድሜ ሰለሞን ይሄ ኤደል አድሀ የሚባለው በዓል ከታላቁ የሀጅ ክንውን በኋላ የሚመጣ በአል ነው የውሙልጃእዛ ይሉታል የሽልማት ቀናቶች ናቸው ምዕመናን አንድ ቦታ ላይ ተሰብስበው የዓለማትን ፈጣሪ ያወድሱና ፈጣሪ ማህረታውን የሚገልጽበት ሀጅ ደርሶ ለመጣ ሰው ልክ ከእናቱ ሆድ እንደተወለደ ገና ጨቅላ ሕፃን ከወንጀል ሁሉ የሚነጻበት የሽልማት ቀናቶች ናቸው። በእነዚህ ቀናቶች ላይ አከባበራችን ባለፉት ቀናቶች ያሳለፍነውን መንገድን ይመስላል። የሀጅ ፕሮሰስን ይመስላል። ሀጅ እንደሚታወቀው ከዒድ በፊት የነበሩ ቀናቶች ምእመናን ከዓለም ከተለያዩ ሕዝቦች ጋር አብረው የሚያሳልፉባቸው ክስተት ነው። ከህንድ የመጣለ ከፓኪስታን የመጣለህ ከቱርክ የመጣለ በቋንቋም በቀለም የማይገናኙ ሰዎች አንድ ቦታ ላይ በሚሊየን ተሰብስበው በጋራ ቆይታ ያደርጉበታል። ይሄ የሀጅ አንዱ ትልቁ አስተምሮት እሱ ነው። ከተለያየ የዓለም ህዝብ ጋር እንዴት መኖር ትችላለህ የሚለውን ስልጠና ምዕመናን የሚወስዱበት ነው። ስለዚህ እነዚህን ቀጣይ የዒድ ቀናቶችንም አብሮ ካደገው አብሮ ከኖረው ከጎረቤትህ ካብሮ አደገ አብሮ ከተማሩት በብሔርም በቋንቋ የምትለያቸው በሃይማኖት የምትለያቸው ጋር እንዴት ትኖራለህ የሚለውን ወደ ዓለም ወስዶ ፈጣሪ አሰልጥኖ አገር ላይ በሰላም በፍቅር የጎረቤትን መብት ጠብቀህ የአገርን ሰላም ጠብቀህ እንዴት መኖር እንዳለብህ ተኮትኩተው የሚመጡበት ነው። ምዕመናን ዒዱን የምናሳልፈው ያንን እሴት በጠበቀ መልኩ ይሆናል። በተጨማሪም የሀጅ ፕሮሰስ የታላቁ ኢብራሂም አብርሃም ሁሉም ሃይማኖቶች አባት የሚባለው አብርሃም የእሱ ሌጋሲ ነው። የእሱ ፋሚሊ መገለጫ ነው። ሁሉም የሀጅ ፕሮሰሶች የዛን ታላቅ ቤተሰብ አሻራ ፋናን ይገልጻል። ያ ፋሚሊ የነበረው ትስስር ለፈጣሪ እጅ በመስጠት ላይ ያሳየው ከፍታ፣ አላህም ለዛ ቤተሰብ የሰጠውን አክብሮትን የምናይበት ትልቅ የሆነ ክስተት ነው። እስማኤል እዛ ጋ ትልቅ ሚና ነበረው ልጃቸው አብርሃም የነቢያት ሁሉ አባት ትልቅ ሚና ነበረው፣ የእሱ ባለቤት ሀጀራ ትልቅ ሚና ነበራት። የእነዚህ ሁሉ በአብሮነት የፈጸሙት ገድል መታወሻ ነው ሀጅ ማለት። ከዚህ የምንወስደው አላህ ሊያስተምር የሚፈልገው ከሀጅ ምንድን ነው? አብሮነት፣ መተባበር፣ መተጋገዝ፣ ለአንድ ትልቅ ዓላማ አብሮ መሰለፍን። ምዕመናን ከሀጅ ተምረው ይመጡና በሚኖሩበት ማህበረሰብ ውስጥ በሚኖሩበት ኮሚኒቲ ውስጥ በሚኖሩበት ሀገር ላይ ያን እሴት እዚህ ደበሎፕ ያደርጋሉ። ሀገር የምትገነባው ሰፈር የሚጠበቀው እድገታችን የሚረጋገጠው በአብሮነት፣ በመተሳሰር፣ በመተጋገዝ በመጣመር መሆኑን ሀጅ አስተምረናል። የሀጅ የዒድ ቀናቶችንም እነዚህ ሶስት ቀናቶችን የምናሳልፈው ያንን እሴት ታሳቢ አድርገን ለሀገር በማሰብ በመተጋገዝ ሀገር የቅብብሎሽ ውጤት ነች፣ የመጣመር ውጤት ነች። ለውጦች ሁሉ ትብብርን፣ ትስስርን አብሮ መራመድን ይጠይቃልና ና ከሀጅ መሰረታዊ አስተምሮቶቹ አብሮነትን፣ መተባበርን መተጋገዝን ያሳያል። የአብርሃም ቤተሰብ ሌጋሲ የሚያስተምረን እሱን ነው። በእነዚህ የዒድ ቀናቶችም ውስጥ እሱን ምዕመናን እንዲተገብሩት ይጠበቃል። ኡስታዝ ይህን የመጨረሻ ጥያቄ ላድርገው። እንግዲህ እንደዚህ ያለ ሃይማኖታዊ ክብረ በዓል ሲመጣ ከሚደረገው መደጋገፍ መተጋገዝ፣ አንዱ ለአንዱ መተዛዘን እዝነቱን ከማሳየቱ ያለው ለሌለው ከማጋራቱ ጎን ለጎን በሃይማኖቱ ስርዓት አስተምህሮ እንዲቀጥል ማህበራዊ መስተጋብሩ የዕለት ተዕለት ህይወታችን አንዱ አካል እንዲሆን አረፋ ምን ያስተምራል? አረፋ እንደምታውቀው ቅድም መነሻ እንደተናገርኩት በዚህኛው አመት የሀጅ ፕሮሶስ ብቻ ከሶስት ሚሊዮን ህዝብ በላይ የቅድስቲቱ መካሌ ታድሟል። እነዚህ ሰዎች በቋንቋ አይገናኙም፣ በብሔር አይገናኙም፣ በቀለም አይገናኙም። ያ ሁሉ ማህበረሰብ በአንድ ላይ ሴቱ ወንዱ፣ ትንሹ ትልቁ ተሰብስቦ እየተጋፋ አንዳንዴ የምትፈልገውን ነገር እንኳን ልትጠይቀው በቋንቋ በማትግባባበት በምልክት ቋንቋ የምትግባባበት ኢቨንት አሳልፈ ስትመጣ እዚህ አብሮ ክትፎ ለበላው ደሮጡን አብረ ለተጋራኸው አብረው ለተማርከው ጎረቤት አብሮ አደገ ያገርሰው ኢትዮጵያዊ ሁሉ እንድታስብ በመስተጋበር እንድትሄድ ትልቁን አስተምሮት ከተማርከው በትንሹ ሰርክል ውስጥ ደግሞ የበለጠ ጥሩና ተግባቢ ቢሆን እንድታልፍ ታሳቢ ይደረጋል። በተጨማሪ በነዚህ ቀናቶች ውስጥ አረፋ የሚያስተምረን በዛሬው ቀን ላይ እርድ ተደርጓል። አብርሃም ለልጁ መስዋዕትነት ከገነት የመጣለትን በግ አርዷል። ዛሬ አርደን ለጎረቤት፣ ለዘመድ፣ ለቅርብ ወገኖቻችን ለምስኪኖቹ ለእኔ ቢጤው ደካማ ሁሉ እንድናካፍል የነቢይ መሐመድ ሰለላሁ አለይሂ ወሰለም አስተምሮት አለ። ያረድነውን በግ ከሶስት እንድንከፍለው፣ አንዱን ለቅርብ ቤተዘመድ፣ ሁለቱን ለቅርብ ወዳጅ፣ ሶስቱን ደግሞ ለማናቀው የማህበረሰብ ክፍል ኢዱን ደስተኛ ሆኖ እንዲያሳልፍ፣ እሱም ርጥብ ስጋ ቀምሶ እንዲውል አስተምሮቱን እዚህ ውስጥ እናገኘዋለን። እና ሀጅ ይሄ የእነዚህ ሶስት ቀናቶች የሚያስተምሩ መደጋገፍን፣ መረዳዳትን፣ አብሮነትን አንተ እየበላህ እሱ ጠግቦ ጎረቤቱ ተርቦ ያደረ አላመነም ብለዋል ነቢይ መሐመድ። ያ ጎረቤትህ ሙስሊም ሊሆን ይችላል፣ የሌላ እምነት ተከታይም ሊሆን ይችላል። አንተ ጠግበህ የአንተ ቤት ውስጥ የሚሰራው ምግብ ጠረኑ እያወደው ሽሮ በልቶ ተርቦ ያደረ፣ አንተ ስጋ እየበላህ እምነት አልተሟላ የሚል የነቢይ መሐመድ ጠንከር ያለ ማስጠንቀቂያ አለ። በነዚህ ቀናቶች ውስጥ ጎረቤት የምናስብበት ደካሞችን እንደርስነት የታረዙት የምንደግፍበት የአብሮነት፣ የመተሳሰብ፣ የመቀራረብ ውብ ቀናቶች ናቸው። ኡስታዝ ያሲን ኑሩ የእስልምና እምነት አስተምህሮ መምህርና ተመራማሪው 1446ኛውን የኢድ አል አድሃ አረፋ በዓል ሳቢያ በማድረግ ካሉበት በቀጥታ መስመራችን ግሩም የሆነ ገለጻ ስላደረጉልን በተመልካቾች ስም አብዝቼ ነው የማመሰግነው። መልካም ያረፋ በዓል እንዲሆንለት ከወዲሁ በድጋሜ የምመኛለሁ። እኔም አመሰግናለሁ። እንቀጥላለን። የተወደዳችሁ በሀጅ ወር የሚካሄደው የሀጅና ኡምራ መንፈሳዊ ስነ ስርዓት የኢድ አል አድሃ አረፋ በዓል ዋነኛ መገለጫ ስለመሆኑ ይነገራል። ታዲያ ይህ ወቅት በመጣ ቁጥር ሙስሊሞች ወጫቸውን ችለው ወደ ቦታው የሚያቀኑ ትድለኞች ናቸው። ይህ ችሎታው የሌላቸው ደግሞ የመካና መዲና ናፍቆታቸው ሲያይልባቸው ይነገራል። ይሄው ከፍ ያለ ናፍቆትና ውዴታ ታዲያ በመንዙማዎችም ተገልጦ እናገኘዋለን። ዘጋቢያችን ሀብታሙ ተክለስላሴ መንዙማዎች ብዙ ስለሚባልላቸው የቅዱሳን ከተሞች ተብለው ስለሚጠሩት መካና መዲና ናፍቆት በሚከተለው ዘገባው ያስቃኘናል።

ችልታሁን ሁላን ሊያስገፍለው በኛ ሆዱን አቃጠለው ናስሮት በጉራኛ ለምዕመኑ መንፈሳዊ ቦታዎች ብቻ አይደሉም የነፍሱ እልፍኝ ናቸው። ከተማም ብቻ አይደሉም የመሻቱ ዙሪያ ገባ የናፍቆቱ አስኳል ናቸው። መካና መዲና በእስላማዊ አስተምህሮ እነኙሁ ቅዱሳን ስፍራዎች ከጊዜያትም ሁሉ ተለይተው እንዲህ ባለው የሀጅ ወቅት ይናፈቃሉ። ምን አለዚያው በሆንኩ ይባልላቸዋል። እነዚሁኑ መሻትንም ጽኑ ፍላጎትንም አቅፈው በያዙ መንዙማዎች በኢትዮጵያዎቹ የእስላማዊ ገጠም ሊቃውን ሥራዎች በሚገባ ተገልጠዋል።

ለሙስሊሞች የዓለም አቶ ዝነት ነቢዩ መሐመድ ያደጉበትን ቄ የኖሩበትን መንደር ያረፉበትንም አፈር ነክቶ ዳሶ ወጥቶ ገብቶ እንደማየት የሚያስደስታቸው ነገር የለም። ለናፍቆታቸው ማስታገሻ፣ ለህመማቸው መርሻ አብዝተው ይፈልጉታል። ለዚህ ነው በመንዙማዎቹ ናፍቆት ትልቁን ቦታ የሚይዘው። የአንቱ ናፋቂ ሲቃውን ስሙት ሙሐመድ በቶሎ መገናኘትን ይሻ ቀጠሮ የራቀበት ሰው መካና መዲናን የኖረበት የትዝታውን ውል ይቋጠረበት ያህል ዙሪያ ገባው በአይነ ህሊናው ይሞላል። በየቅጽበቱ የኖረ ያህል መንፈሱ ውል ይለዋል። ያኔ ዓይኑን እንባ ያቀራል። ናፍቆቱን ብርቱ መሻቱን የሚገልጽበት ደግሞ መንዙማ

ከ1446 ዓመታት በፊት በዚያ የሆነው ሁሉ የሆነው ስለ ሰው ልጅ ፍቅር ፈጣሪን ስለመታዘዝ ነውና ሙስሊሞች ለታሪኩም ለባለታሪኩም ትልቅ ስፍራን ይሰጣሉ። የኖሩት ያለፉበት ያህል ይሰማቸዋል። የሚጋባ ውዴታ፣ የሚተላለፍ ፍቅርን ወርሰዋልና መገናኘትን ይከጅላሉ። ይህን አይደለም ቀኑና ሰዓቱ ሆኖ ለወትሮም የሚያደርጉት ነው። መንዙማዎቹ ደግሞ የዚያው መሻት ነጸብራቆች

በስፍራው ለቆመ፣ ለቀሪዎች ሕልም በሆነው ቦታ ለከተመ ባለብዙ ትሩፋት ባለብዙ ምንዳ ነውና ደስታቸው ወደር አይኖረውም። ያዩትም ያላዩትም እኩል የሚነፍቋቸው ስፍራ መካና መዲና በቃላት ተውቦ በጥበብ ሲገለጥ ደግሞ ልሂድ ልነሳን ያስታቅፋሉ። የናፍቆትን ጉርጉሮዎች ይሉት ዜማዎች ፍጹም ልባዊ የመገኘት መሻትን በአንደበት ይገልጣሉ። ይህም ደርሶ ለመጣው ብቻ ሳይሆን የቤቱ ጎደሎ በስቶበት ከነአካቴው መንፈሳዊ ቦታዎቹን አይቷቸው ለማያውቀው ምዕመንም ጭምር ሀጅና ኡምራን እየናፈቀ በዜማ ቅላጼ የሚብሰለሰለው አያሌ ነው። መላእክት አድርሱልኝ፣ በስፈር በቁጥር ተጎዳያ፣ በላጅ ሁን አልፎ ተድንበር ሌት ቀን ተወዝዞ ዙዋንን ሲቀርር ሰላመት ሰላመት የጦይባ ሰፈር የሚስጥር ከተማ የናብቆት መንደር የጀነት አትክልት የአርሽ ሸንኮር። የተወደዳችሁ እዚህ አዲስ አበባ ከሚገኘው የኢቢሲ ዋና ስቱዲዮ በቀጥታ ስርጭት ይተላለፍላችሁ የነበረው የሁለተኛው ምዕራፍ የቲቪ ዜና 57 ይሄው ነው። በሶስተኛውና በመጨረሻው ምዕራፍ እንገናኛለን። እኔ ሰለሞን ኃይለ ኢየሱስ ነኝ። በደና ቆዩ።